ጀልባው ባለ ስንት መቀመጫ ነው? በምን ያህል ጉልበትስ ይሰራል? በብረታብረት ፋብሪኬሽን ኢንዱስትሪ ጀልባ ፋብሪካ የሚመረት ምርት ነው። በፋይበር የሚሰራ ባለ ሀያ አምስት ፈረስ ጉልበት የሚሄድ ጀልባ ነው። ይህ ስኩተር በኤሌክትሪክ ነው ወይስ በምንድን ነው የሚሰራው? አንድ ቻርጀር ፉል ሰላሳ ኪሎ ሜትር በላይ። ይሄ አዲስ ቴክኖሎጂ ነው። ማንኪና ይዘሽ ከምትጫናነቂ ስኩተር ይዘሽ በኖርማል የብስክሌት ምናምን ብትሄጂ አንደኛ ሰዓትሽን ትራክተሩ ከአነስተኛ ከምን የፈረስ ጉልበት ጀምሮ ነው የሚገኘው? እናንተ ጋችማ ደግሞ ዋኪንግ ትራክተር ትባላለች። ለእርሻ አገልግሎት ነው የምትጠቀው። ለስላሳ መሬት የማረስ ለዴፍ ፉቅያ ና ለውሃባም ታገለግላለች። በባንክ አገልግሎት ሰዎች ልግዛ ቢሉ በምን አይነት መልኩ ነው መግዛት የሚችሉት? 50 ፐርሰንት ከሶስት ባንኮች ጋር እንሰራለን። ሰላም የገበያ ሚዲያ ተመልካቾቻችን፣ እንደምናላችሁ ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን ኢትዮጵያ ታምርት ኤክስፖ ላይ ተገኝተን ከኋላ የምትመለከቱትን ትራክተር ጨምሮ ጀልባዎችን፣ እስኩተሮችን፣ እና ማረሻዎችን ምን እንደሚመስሉ እስከነዋጋቸው ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለ ሰላም። እንኳን በሰላም መጣችሁ። ገበያዎች እንኳን ደህና ቆያችሁን። እስቲ እንተዋወቅ፣ ስምንና የስራ ድርሻህን። ስሜ ፈቃዱ ዱቤ ይባላለሁኝ። እኔ የሚሰራው በኢትዮ ኢንጂነሪንግ ግሩፕ ስር ብረታ ብረት ፋብሪኬሽን ኢንዱስትሪ የሚባለው የኮሚኒኬሽን ባለሙያ ነኝ። ኢትዮ ኢንጂነሪንግ ምን አይነት ስራዎችን የሚሰራ ድርጅት ነው የሚለውን እናንሳ። አዎ ኢትዮ ኢንጂነሪንግ ግሩፕ ዘርፍ ብዙ ስራዎች ነው የሚሰራው፣ በአውቶሞቲቭ፣ በብረታ ብረት፣ በስትራጅ፣ በሀይቴክ እና በኢትዮ ፕላስቲክ የሚባሉ ዘርፍ ብዙ የሚሰማራ አንድ ትልቅ ድርጅት ነው በጣም ጥሩ ዛሬ ኢትዮጵያ ታምርት ላይ ምንድን ነው ይዛችሁ የመጣችሁት አዎ ኢትዮጵያ ታምርት ለእኛ እንደ አንድ ትልቅ ኦፖርቹኒቲ ነው ለምን አንደኛ የገበያ ትስስር ይፈጥርልናል ሁለተኛም ደግሞ ያው እኛ የማናውቃቸው ቴክኖሎጂዎችም ከሌላ ሌሎችም ደግሞ የሚያውቁት ከኛ ቴክኖሎጂ ምናምን ትስስር ይፈጥራል ከዛ በመቀጠል ደግሞ ምን ይዛችሁ መታችኋል በሚለው አንደኛ ይህ እንደምታዩ በብረታ ብረት ፋብሪኬሽን ኢንዱስትሪ ጀልባ ፋብሪካ የሚመረት ምርት ነው። በፋይበር የሚሰራ ባለ ሀያ አምስት ፈረስ ጉልበት የሚሄድ ጀልባ ነው። ጀልባ ፋብሪካ የሚባላለን። ሁለተኛ ደግሞ ይሄ አሁን የምታዩ ያለሽ ስኩተር ጥናት በማድረግ ከአዲስ አበባ ከተማ አስተዳደሩ ኮሪደር በተያያዘ ለትራንስፖርቴሽን ን ለቢዝነስም የሚጠቀሙበት ምናምን የሚችሉ ስኩተር ይዘን ቀርበናል። ሌሎችም ደግሞ ስማርት ላይት ፖል ምናልባት ቆይተሽ ታያዋለች። ስማርት ላይት ፖል አለ። ለማስታወስ ያክል ከመስቀል አደባባይ እስከ አራት ኪሎ ያለውን ስማርት ላይት ፖል በብረታ ብረት ፋብሪኬሽን ኢንዱስትሪ የተመረቱ ናቸው። በጣም ጥሩ። ይህ ስኩተር በኤሌክትሪክ ነው ወይስ በምንድን ነው የሚሰራው? ይህ ስኩተር ኤሌክትሪካል ነው። ይህ ስኩተር ኤሌክትሪካል ኦልሞስት የራሱ የቻለ ቻርጀር አለው። አንድ ቻርጀር ፉል ከ30 ኪሎ ሜትር በላይ ይሄዳል። ሌላም አለ ሌላ ተሻያለች። እሱ ከ42 ኪሎ ሜትር ነው የሚሄደው። ይሄ አዲስ ቴክኖሎጂ ነው። ከራሱ የቻለ ብሉቱዝ አለው። በዛ ብሉቱዝ ኮኔክት ታደርገዋለች፣ ኦፍ ታደርገዋለች፣ ኦን ታደርገዋለች። ስንት ኪሎ ሜትር እንደሄደች ደግሞ ራሱ ስንት ማይል እንደሄደች ምናምን ይነግርሻል። እና አላርትም እንትን አለው። ከበረክሽ ጂፒኤስም መገጠም ይቻላል። ወንበርም ይገጠምልን የሚሉ ከሆነ ወንበር እዚህ ጋ ይገጠማል። ኖርማል ወንበር ለተማሪዎች ለመንግስት ሰራተኛም ለቢዝነስም ነው፣ ብዙ ነገር ምናምን የሚመስ። ጥሩ። ይህንን እንግዲህ፣ ብዙ ልጆች ህጻናቶች ሲጫወቱት ነበር የምንመለከተውና አሁን ላይ ትላልቆችም ለመንገድ ለራሳቸው ለትራንስፖርት መጠቀም ይችሉታል። አዎ፣ ለዚያም ምን መሰለሽ እስፔሻል አዲስ አበባ ከተማ ስደራ አንዲ አዲስ አበባ ከተማችን በተለያዩ ትራንስፖርት ይጨናነቃል፣ አይደለም? አሁን አንዱ አድቫንቴጅ አምጥቶት ያሉ ኮሪደር ልማት ማንኪና ይዘች ከምትጨናነቂ ስኩተር ይዘሽ በኖርማል የብስክሌት ምናምን ብትሄጂ አንደኛ ሰዓትሽን ሴፍ ታደርጊያለሽ፣ ሁለተኛ ነገርሽም ብቻ ሰዓት ሴፍ ታደርጊያለሽ ብዬ አስባለሁ። ጥሩ ብዬ አስባለሁ። እንደውም ተቀባይነት በጣም የሚገረፍ ነገር ከስተመር በጣም ነፍ ነው። በጣም ጥሩ። በአንድ ፉል ቻርጅ ነው እስከ 32 ኪሎ ሜትር ድረስ የሚሄደው አንድ ቻርጀር ፉል ሰላሳ ኪሎ ሜትር በላይ አንድ ቻርጀር ቱ ሰላሳ ኪሎ ሜትር ያለ ምንም እንትን ማለት ነው ይሄዳል። ግን ያው ታውቂያለሽ ቻርጀር ደግሞ ስልካችን እንኳን ለው ያለ እንት ይላል አይደለ? ለው ሲል ደግሞ ከ3 ሰዓት እስከ 4 ሰዓት ባለው ፉል ይሆናል። በምን አይነት ቻርጀር ነው የሚሰካው? በቤት ውስጥ ነው ወይስ ስልክ የምንጠቀምበት በዛ ነው? ያን ያክል ብዙ ፓወር ምናምን ነገር እንት ነገር። በጣም ጥሩ ዋጋ ወጥቶላቸዋል። በእርግጥ እነዚህ በቅርብ ጊዜ ነው የመጡትም። ኦልሞስት እርግጠኛ ነኝ እንኩለት ወር አንድ ወር ከምናምን ነገር ነው የሚሆናቸው እና ዋጋ አልወጣላቸው ዋጋ ሲወጣላቸው ግን እኛለች እናደርጋለን። በጣም ጥሩ ጀልባዎችን የተመለከትኩ ነበር እና ጀልባው ባለስንት መቀመጫ ነው? በምን ያህል ጉልበት ስ ይሰራል? አ ነገር ጀልባ ማለት ነው ከዚህ በፊት በብረት ነው የምንሰራቸው ነበር ነው ከዛ ኮሜንት ስንቀበልና እኛ በራሳችን ሪሰርች ዲቨሎፕመንት የሚባላል ጥናት ሲደረግ ብረቱ አንደኛ ሲገፋው ይከብደዋል። ለብረቱ ይሄ እንደምታዩ ቫይበር ነው። ስለዚህ አንደኛ ለመቶኑ ማለት ቀላል ያደርገዋል። ብረት ከሚገፋ ቫይበር ይቀለዋል። ሲቀጥልም ደግሞ ውሃ ላይ አይደለ እንትን ላይ ሀይቅ ላይ አይደለም የሚሳፍፉ ሲሳፍፍ በበዛ ቁጥር ምን እየዛግ እየዛግ ይመጣል። ሲዝግ ደግሞ ሊንኬጅ ይፈጥራል። ሊንኬጅ ከፈጠረ ደግሞ ውሃ ይገባል፣ ይሰምጣል። ስለዚህ እስፔሻሊ በአሁኑ ሰዓት በጣም ተመራጭ በጣም ተመራጭ የሚባለው የፋይበር ጀልባ ነው። ይህ ስንት መቀመጫ ያልሽውን ደግሞ ማለት ነው፣ በከስተመር ትዕዛዝ ነው። ለምሳሌ አሁን ኛ ይሄ በከስተመር ትዕዛዝ ነው። ስድስት አድርጉልን ምናምን የተባል ነው፣ ስድስት አድርጉልን የተባል ነው። ሌላ አስራ ሁለት አስር አድርጉልን ምናምን በምንለው ብንባል ማለት ነው በከስተመር ትእዛዝ እንሰራለን። በጣም ጥሩ። ከስንት ብር ጀምሮ ይገኛል? እሱስ ይሄ በእርግጥ ከአንድ ነጥብ አራት ሚሊዮን ነው። አንድ ነጥብ አራት ሚሊዮን ምናም ነገር ይገኛል። በጣም ጥሩ። ሌሎችንም የያዟቸው እቃዎች አሉ እና እሱንም ብንመለከት ደስ ይለኛል። እሺ። እኔ እንግዲህ የብረታ ብረት ፋብሪኬሽን ኢንዱስትሪ ኮሚኒኬሽን ባለሙያ ሰባት ኢንዱስትሪዎች አይደለም ከሌላ ባለሙያ ምናም ለገናኝሽ በጣም ደስ ይለኛል። እሺ፣ አመሰግናለሁ ባልደረባችሁ ጋር ቆይታ አድርጌ ነው ወደ አንቺ የመጣሁት። እስቲ ከአንቺ ጋር ደግሞ እንተዋወቅ፣ ስምሽን እና የስራ አድርሻችን። እሺ፣ ንግስት እባላለሁ። የፕሮሞሽን ማለሙያ ነኝ። ከኢትዮ ኢንጂነሪንግ ግሩፕ ነው የመጣሁት። አድራሻችን አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ ነው። አዳማ የግብርና ማሽነሪ ማምረቻ የተለያዩ ምርቶችን እናመርታለን ከዚህ ከፍተኛ እስከ ከፍተኛ የፈረስ ጉልበቶችን ትራክተሮችን እናመርታለን። ማረሻ፣ መከስከሻ፣ የውሃ ጋሪ፣ የውሃ ፓም፣ የውሃ መሳቢያ የተለያዩ ምርቶችን እናመርታለን። ዛሬ ይዘን የቀረብነው የውሃ ፓም፣ የወኪንግ ትራክተርና ትልቁን የሰማንያ የፈረስ ጉልበት ትራክተር ባይቶ ነው። በጣም ጥሩ። ተግባራቸው ምንድን ነው እያንዳንዳቸው? እሺ እችኛዋ ውሃ ፓም ትባላለች። ስሬ ሊዲ ናት። ውሃ ትስባለች። እቺ ደግሞ ዋኪንግ ትራክተር ትባላለች። ለእርሻ አገልግሎት ነው የምትጠቅመው። ሶስት አይነት አገልግሎት አላት። ለስላሳ መሬት የማረስ ለጤፍ ውቅያና ለውሃባም ታገለግላለች። የቱርክ ምርትና አዳማ ማርሻል ነው የምትገጣጠመው። ይሄኛው ደግሞ ዋይቶ ትራክተር ይባላል በሰማንያ የፈረስ ጉልበት ግን ያስገባ ነው። ከስልሳ ሰማኒያ አምስትና ዘጠና አምስት የፈረስ ጉልበት ነው። ሌሎች ተጨማሪ ትራክተሮችም አሉ። ወደፊትም እናስገባቸው አሁን ምዛችን ላይ ያሉ በቼሪም በዋይቶ በተለያዩ የተረስኩበት ጉበት በጣም ጥሩ። በምንድን ነው የሚሰራው? እሺ ወኪንግ ትራክተር በናፍጣ ነው የሚሰራው። በቁልፍ ይነሳል። ለለስላሳ መሬት በጣም ቆንጆ ነው። ገበሬም እየወሰደልን ይገኛል። ጥሩ ዋስትና ትሰጣላችሁ። ለዚህ ስልጠና አገልግሎት፣ የጥገና አገልግሎትና የአንድ ዓመት ዋስትና አለ። በጣም ጥሩ ሜንቴናንስ። ምናልባትም ደግሞ ተለዋዋጭ ነገሮች ቢኖሩ የተለዋዋጭ እቃዎች በስፋት ይገኛሉ። አይ በደም ለምሳሌ ምርቱን ከገዙ በኋላ የስልጠና አገልግሎት እንሰጣለን። ሲበላሽባቸው እነሱ መምጣት ባይጠበቅባቸውም ደውለው አሳውቀውን የጥገና አገልግሎት እንሰጣለን። ያሉበት ድረስ በሚሄድ ማለት በጣም ጥሩ። ትራክተሩ ከአነስተኛ ከምን የፈረስ ጉልበት ጀምሮ ነው የሚገኘው እናንተ ጋር በቼሪ ትራክተር ከ65 እስከ 130 የፈረስ ጉልበት ለምሳሌ 65 በ120 እስከ 130 በቼሪ ብራል፣ በዋይቶ ደግሞ ከ65 እና 95 የፈረስ ጉልበት አለ። በመሬት በሚያርሰው የመሬት ልክ ነው አደለ ያኛ ይወጣለ የፈረስ ጉልበትም እንደ ተጠቃሚያችን አይነት ይለያያል። ለምሳሌ እንደ መሬት አቀማመጣቸው እንደ ካፒታላቸው ይለያያል። ዋስትና አለ እዛኛውም ላይ እንደነዚህ አገልግሎቶች ላይ የስልጠና አገልግሎት፣ የስፔር ፓርት አቅርቦት፣ የአንድ ዓመት ዋስትና እንዲሁም ከባንክ ጋር እንሰራለን ሀምሳ ፐርሰንት ከሶስት ባንኮች ሌሎች ባንኮች እያናገረ እና ከሶስት ባንኮች ጋር እንሰራለን። በጣም ጥሩ። በባንክ አገልግሎት ሰዎች ልግዛ ቢሉ በምን አይነት መልኩ ነው መግዛት የሚችሉት? እንደየባንኮቹ ይለያያሉ። እንደ ካፒታል ይዘው እንደሚያበድሯቸው ባንኮቹን በማናገር ከዛ ከባንኩ ጋር ካናገሩ በኋላ እኛ ጋር በመምጣት የፕሮፎርማ በስፔሲፊኬሽን በመውሰድ ግብይቱ መፈጸም ይችላል። ምን ያህል ፐርሰንት ነው የሚመቻቸው? 5 በጣም ጥሩ። ስልሳ አምስት የፈረስ ጉልበት ያለው ትራክተሩ ምን ያህል መሬት ማረስ ይችላል ተብሎ ይታሰባል? እንደ መሬት አቀማመጡ ነው፣ እንደየቦታው ይለያያል። ለምሳሌ ደቡብ ኦሮሚያ ላይ ያለው የሰውየው የመሬት መጠን ይለያያል። እሱ በመምጣትና በማማከር ይወሰል ይሻላል። ጥሩ ዋጋው ምን ያህል ነው? የውሃ ፓምፑ እንዲሁም ይሄኛው ማረሻ፣ ይሄኛውን ምናልባት ዋጋ ሊጨምር ሊቀንስ ይችላል። በእርግጥ ይሄኛው ለየብቻ አንድ ላይ ሁለት መቶ ሀያ አንድ ላይ በጣም ጥሩ። ትራክተር ውስጥ ከ65 ጀምሮ አሁን ያዝነው 85 ስለሆነ 39 ነው። በጣም ጥሩ። እናንተን የምትሰጡትን አገልግሎቶች የሚፈልጉ ሰዎች እናንተን የት ነው ማግኘት የሚችሉት? አድራሻችን አዳማ ነው። አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ ነው። የተለያዩ በቴሌግራምን፣ በቲክቶክ የምንለቃለን። አድራሻ እዛ ላይ መከታተል ይችላሉ። ሰው በሚሚፈልጉት አገልግሎት አለን ነቻው ይጎበኙ ስልክ ቁጥር 02 11 5098 ይሄ ማርኬቲንግ ይባላል በጣም ጥሩ ኢትዮጵያ ታምርት ኤክስፖ ላይ በመገኘታችሁ ምን አትርፋችኋል እናንተ እንደ ድርጅት እንደ ድርጅት ብዙ ትርፍ አለው ብዙ ከስተመሮችን መያዝ ለግን ነው በጣም በህዝቡ በተለይ ወኪንግ ፈላጊዎች አብዛኛውን አድራሻ ማግኘት ያልቻሉ ቲክቶክ ላይ የሚያዩ በሌሎች አማራጭ የሚዲያ ዘርፎች ላይ ያዩትም በአካል ለማየት መተው በአካል ያገኙንም አሉ ያ ኤክስፖ ላይ በመሳተፋችን ያገኘነው እድል ነው ምርቶቻችንን አንደኛ ምርቶቻችንን የማስተዋወቅ እድልን አግኝተናል ብዙም ተጠቃሚ ከስተመርም ለማፍራት ችለናል በጣም ጥሩ እሺ በመጨረሻ ማለት የምትፈልጊው ነገር ካለ ትልልስ አመሰግናለሁ ገር ስላረጋችሁ እናመሰግናለን ኢንዱስትሪያችንን መተው ሊጎበኙ ኤክስፖ ከማለቁ በፊት ደግሞ ሁሉም ተጠቃሚ እንዲሆን መጥተው ባራሻችን ሊያገኙ ላለ። በጣም ጥሩ እኔም በጣም አመሰግናለሁ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን በኢትዮጵያ ታምርት ኤክስፖ ላይ ተገኝተን ከአጠጋቤ የምትመለከቷቸውን ለእርሻ የምንገለገልባቸውን የእርሻ ማረሻ፣ እንዲሁም ደግሞ ትራክተሮችን፣ በተጨማሪም እስኩተርና ጀልባዎችን ዋጋቸው ምን ይመስላል አይነታቸው፣ እንዲሁም ደግሞ ተግባራቸውስ ምንድን ነው የሚለውን ጠቅለል ያሉ መረጃዎቹ ወደ እናንተ አድርሰናችሁ ነበረ። እነዚህም ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን መግዛትና መገልገል ትችላላችሁ። ስለነበረ ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሆንላችሁ።